ሰላም ጤና ይስጥልኝ። አርቲስት ንብረት ገላው ወይም እከባላለሁ የፍቅር ኢትዮጵያ የአእምሮ እድገት ውስንነት ያለባቸው ብሔራዊ ማህበር በጎ ፈቃደኛ አምባሳደር ነው። ሰላም ጤና ይስጥልኝ። ስሜ የሸዋጌጥ ክብረት ይባላል። በፍቅር ኢትዮጵያ የአእምሮ እድገት ውስንነት ብሔራዊ ማህበር የማህበሩ ዋና ስራ አስኪያጅ ነው። ሰኔን ለፍቅር ኢትዮጵያ ኢትዮ ቴሌኮም ሰኔን ለፍቅር ኢትዮጵያ የአእምሮ እድገት ውስንነት ብሔራዊ ማህበር ብሎ ከሰኔ አንድ እስከ 30 ለእኛ ሰጥቶናል። ስለዚህ በመላው ዓለም ያላችሁ ባለ ቅን ልቦች የአእምሮ እድገት ውስንነት ያለባቸው ወገኖቻችን የምታስቡ ሁሉ በዚህ ወር የኢትዮ ቴሌኮምን ማህበራዊ ትስስር ገጾች ሼር፣ ሰብስክራይብ፣ ፎሎ በማድረግ የአእምሮ እድገት ውስንነት ያለባቸው ወገኖቻችንን እንዲደግፉ ተጋብዘዋል። የኢትዮ ቴሌኮም የሆኑ የተለያዩ የሶሻል ሚዲያዎችን ሰብስክራይብ ፎሎ ሲያደርጉ 30 ብር እንዲሁም ሼር ሲያደርጉ ደግሞ 10 ብር ኢትዮ ቴሌኮም ያመቻቸውን ለፍቅር ኢትዮጵያ የአዕምሮ እድገት ውስንነት ያለባቸው ብሔራዊ ማህበር ድጋፍ አደረጉ ማለት ነው። ከእርስዎ ምንም አይነት ክፍያ ሳይቆረጥ አንድ ደቂቃ ባልሞላ ጊዜ ውስጥ የኢትዮ ቴሌኮምን የሶሻል ሚዲያዎችን በመከተልና ፎሎ በማድረግ ፍቅር ኢትዮጵያን አዕምሮ እድገት ውስንነት ያለባቸው ብሔራዊ ማህበርን የሚሰሩትን ስራዎች እንድትደግፉ መልእክቴን አስተላልፋለሁ። ሰኔ ለፍቅር ኢትዮጵያ